ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እና አድማጮቻችን። ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላቸዋለሁ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ወደ ትግራይ የሚጓዙ መኪኖች እግድ ተጣለባቸው። ፕሬዝዳንቱም በተመሳሳይ መልኩ ታገዱ። ሲኒየር ሐኪሞች ጫና ውስጥ መግባታቸውን ተናገሩ። ጤና ሚኒስትር ችግሩን አመኛለሁ አለ። የዶክተር ዶክተሮች ግድያም ጠንክሮ ቀጥሏል። በተለይም በናዝሬት የሞተው ዶክተር ጉዳይ አነጋጋሪ ሆኗል። አብን ውግዘት ደረሰበት፣ መግለጫም ወጣበት። ዋና ከተማዋ በህዝብ ተቃውሞ መናጧ ቀጥሏል ተባለ። መንግስት ለጎረቤት ሀገራት ዘለፋ ወይም በተሳሳተ መረጃ የሚሰጡትን እኔ ምላሽ አልሰጥም ሲል ገለጠም። ፋኖችም በተለያዩ ቦታዎች የሚያደርጓቸውን ተጋድሎች ጠንክረው ቀጥለዋል። ስልጠናውም እንደዚያው። አሁን ወደ ዝርዝር እንሄዳለን። አብራችን ቆዩ። የአማራ ፋኖ ትግሉን አጠናክሮ የቀጠለ ሲሆን በተጓዳኝም ከፍተኛ ቁጥር ያላቸው ወታደራዊ ስልጠናዎችን ማካሄዱን ቀጥሎበታል። በርካቶቹንም እያስመረቀ እንዳለ ነው መረጃዎቹ ያመላከቱት። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና መይሰው ካሳ ሁለተኛ ኮር የአድዋ ክፍለ ጦር ለዘጠነኛ ዙር ለስድስት ወራት ወታደራዊ ፖለቲካ ስልጠናቸውን ያጠናቀቁትን በብቃት የተወጡ የአፍባ ሴንትራል ኮማንድ አመራር በተገኙበት መመረቃቸው ነው የተገለ ገልጸው ሁሉም ለግዳጅ ዝግጁ መሆናቸውን ገልጠዋል በኢትዮጵያ እየተደረገ ያለብንን ጫና በመመከት በኩል ኃይላችንን አጠናክረናል ሲሉ ነው የገለጹት ተመራቂዎችም። ይህ በእንዲህ እንዳለ በኡዲት ከተማም የወርቅ አባይ ብርጌድ የስርዓቱን አገልጋሎች በነበልባሉ ብርጌድ ከጠዋቱ 12 እስከ ምሽቱ አንድ ሰዓት ተኩል ከፍተኛ ጦርነት ሲያካሂዱ መቆየታቸው ነው የተገለጸው። ነበልባሉ የወርቅ አባይ ብርጌድ ዘርግ በቋንቋ ለመከፋፈል ትልቅ ለመፈፀም ለመፈጸም የሚንቀሳቀሰውን የስርዓቱን አገልጋዮች እጅ በእጅ ውጊያ በማድረግ በርካታ ሞትና ቁስለኛ ማድረጋቸው ታውቋል። የብርጌዱ አራቱም ሻለቃዎች በጋራ በመናበብ ማለትም ዘመን ሻለቃ፣ አሳምነው ሻለቃ፣ አብርሃምና ፈንቅድ ሻለቃ በመናበብ ነው የመጣው የጠላትን ሀይል ላይ እርምጃ መውሰዳቸው የተገለጸው። በሌሊት ግስጋሴ ሲሆንን እሁድት ከተማ ያደረገው በልባሉ የወርቅ አባይ ብርጌድ የፋኖ ሰራዊት በሁለቱም ጉራት ተከፍሎ አምባር እና ላሊበላ የተቀመጠውን የጠላት ኃይል የወርቅ ባይ ብርጌድ የእጅ በጅ ተኩስ ልውውጥ በማድረግ ነው መሽጎ የነበረውን የጠላት ኃይል ዶጋ ማድረጉን የገለጸው። ትግላችን ወደፊት የምንቀጥልበት እንጂ ወደኋላ የሚያስብለን አንድም ጉዳጅ የለንም ያለው የፋኖ ኃይሎች አሁን በማናደርጋቸው ተጋጥሎች ህዝቡ ከጎናችን መቆኑ እጅግ አበረታጅ ነው ሲሉም ገልጸዋል። በሌላም በኩል የአማራ ፋኖ ብሔራዊ ኃይል በተለይም የልጅያሱ ኮር እና የምስራቅ አማራ ኮር አንድና ሁለት አህዶች በጋራ የሰሩት የጋራ ኦፕሬሽን ከፍተኛ ድል የተጎናጸፉበት እንደሆነም ታውቋል። የልጅያሱ ክፍለ ራስ አሊ ራምቦና የእጁ ምስራቅ አማራ ኮር አንድና ሁለት ባለሽሩጡና ታጠቅ ድል ተቀናይተው መውጣታቸውን የተገለጸው በተደረጉት ውጊያዎች ላይ በተለይም ከግንቦት ሀያ በአማራ ፋኖ ብሔራዊ ኃይል ልጅ ያሱ ኮር እና ምስራቅ አማራ ኮር አንድና ሁለት ስር ያሉ ክፍለ ጦሮች በጥምረት ታላቅ ድል መቀዳጀታቸው ታውቋል። ግዙፉና ድምፅ አልባው የልጅ ያሱ ኮር ስር ያሉ ክፍለ ጦሮች ባደረጉት ተጋድሎ ነው። በሰሜን ወሎ ዞን ሀቡር ወረዳ ስለሚገኙ ቦታዎች ማለትም ቦርጌሳ፣ ሊብሶ፣ ቀያፈር እና አካባቢው በተደረገ ከፍተኛ ውጊያ አመርቅ የሆኑ ድሎች መገኘታቸውን ለማወቅ ይለናል። በተለይም በዚህ ውጊያ ከቀኑ ስድስት ሰዓት ተኩል ጀምሮ ሲሆን እስከ ምሽቱ 11 ሰዓት የቀጠለና የወገን ጦር ሲያሻማ በሚያደርጋቸው ተጋድሎች ቋሚ መከላከያ ሲያሻኘው በመልሶ ማጥቀት ጠላትን ሞትና ቁስለኛ ሲያመላልስ መቆየቱ ነው የተገለጸው ተብለዋል። በውጊያውም ከሶስት ፓትሮል በላይ ቁስለኛ ወደ መርሳ ሆስፒታል የላከ መሆኑን እና ከፍተኛ ቁጥር ያለው የጠላት ሰራዊት ሞትና ቁስለኛ መሆኑንም የአካባቢው ነዋሪዎች በዝርዝር ገልጸዋል። በአጠቃላይ የሶስቱ ኮርአዶች በተጣመሩበት የሁለት ቀን ተከታታይ ተጋድሎ ሰፊያ ወደ ውጊያ ቀጠና በመፍጠር ነው ጠላት ላይ ሰብአዊና ቁሳዊ ኪሳራ በማድረግ የጠላትን የውጊያ እቅድ በማዘባት በመደነቅፍና ጭምር ጠላት በፋኖ እቅድ እንዲጓዝ በማድረግ ታላቅ ድል መጎናጸፋቸው የተገለጠው። ይህን ጉዳይ በተመለከተ ከመንግስት የመከላከያ ኃይል የተሰጠ ምንም መረጃ የለም። በእኛም በኩል ለማጣራት ያደረግነው ጥረት አልተሳካም። በተደጋጋሚ ጊዜያቶች የምናቀርባቸው ጥያቄዎች ምላሽ የማይሰጣቸው መሆኑ ነው የታወቀው። ወደ ትግራይ ክልል ሲጓዙ የነበሩ አሽከርካሪዎች ከንብረታቸው መከልከላቸውና መታገዱ ተገለጸ። በተለይም በሰሞኑ በርካታ ምርት ከመሃል ሀገር የጫኑ ተሽከርካሪዎች ወደ ትግራይ እየተጓዙ እንዳለ መግለጻችን የሚዘነጋ አይደለም። መኪኖቹ ወደ ኤርትራ ይገባሉ፣ ወደ ትግራይ አይደለም የሚሄዱ የሚል መረጃ በመንግስት በኩል ስለደረሰ አግጃለሁ ሲል ነው የገለጠው። ከታክስ ነፃ ውጭ የሚገቡ ሸቀጦችና የግብርና ምርቶችን እጥረት ለማባባስ ታስቦ እየተሰራ ያለው የንግድ አሻጥር መሆኑን በመንግስት ስለተደረሰበት ክልከላ መደረጉን ነው እየተገለጸ የሚገኘው። በርካታ ንብረቶች ከሀገር እየሸሹ ወደ ሌላ ሀገር መሄዳቸውን እየተከታተል እርምጃችን ይቀጥላል አሉት። ይህን ተከትሎም ለኤርትራ በቅብብሎሽ እየሰራ ነው የተባለው የትግራይ ንግድ ቢሮ የቅርታ ደብዳቤ መጽሐፉንም ታውቋል በተደጋጋሚ ጊዜያቶች በትግራይ በኩል ያሉት ችግሮች የተባባሱና በትግራይ የሚገኘው ማህበረሰብ ምንም አይነት ግብአቶች ባላገኙበት በዚህ ሰዓት ወደ ትግራይ የንግድ ቢሮ ጋር በቅንጅት በመስራት የሚላከው ነገር ጥንቃቄ የጎደለውና ለህዝብ የማይሳሰብ አመራሮች የተቀመጡበት ነው ተብሏል ይሁን እንጂ ይህ ትክክልና ተገቢነት የሌለው ነው ወደ ኤርትራ የላክናቸው ነገሮች የሉም ለክልሉ እንዳይገባ የተደረገ ተንኮልና ደባ ያለበት ነው በማለትም በትግራይ ክልል ጉዳይ የሚመለከተው ሃላፊ በደብዳቤ መጠየቃቸው

ዶክተሩን ማንገደለው የሚለው ውዝግብ አሁንም ጠንክሮ መቀጠሉ ተገለጸ። የአጥንትና ሕክምና ስፔሻሊስት ዶክተር ተሾመሸቱ ናዝሬት ወይም አዳማ መገደሉን ተከትሎ ነው። በርካቶቹ ይህ ግድያ እንዴት ተፈጸመ፣ ለምንስ ይህ ሊሆን ቻለ የሚለው ነገር ተደጋጋሚ ጥያቄ በመነሳት ላይ የሚገኘው። በተለይም ይህም በተመለከተ የመንግስት አካላቶች እጅ አለበት የሚሉ ወገኖች አሁን ቁጥር እየጨመረ መምጣቱ ነው የተገለጸው። አትግደሉን፣ መቼ መኖር ጀመርንና ትገሉናላችሁ ሳችን በአጸደ ገነት እያኖርልን የተሞተውን ዶክተር የሚሉት ወገኖች በተደጋጋሚ ጊዜያቶች በወገኖቻችን ላይ እየተፈጸመ ያለው ግፍና በደል አሁንም የቀጠለ መሆኑ ነው የተገለጠው። መንግስት ችግሩን ለመቅረፍ የሚያደርገው ጥረት ከጊዜ ወደ ጊዜ እየተባባሰበት እንጂ መፍትሄ ለማምጣት የሚያደርገው ነገር አለመኖሩ ብዙዎቹን እያበሳጨ መሆኑ ነው የተገለጸው። በተደጋጋሚ ጊዜያቶች የሚደረጉትን የህዝቡን ጥያቄ ሊቀበል ያልቻለው የመንግስት ኃይል ዛሬም በንጹሐን ላይ እያደረገ ያለው ግፍና ግድያ የበዛበት እንቅስቃሴ ስራ ማቆም አድማውን በተመለከተ ምላሽ ለመስጠት መትጋት ሲገባው እንዲህ አይነት ወንጀሎች ላይ መሳተፉ እጅግ አሳዛኝ ነው ሲሉ ገልጾታል። በተደጋጋሚ ጊዜያቶች የሚያደርጓቸውን የመብት ጥያቄዎች በኃይል ጭምር በመጫም መፍትሄ ከመፈለግ ይልቅ እስከ ግድያ እየተደ መሆኑ ነው የተገለጸው። በኢትዮጵያ ውስጥ ብርቅዬ ሰማያዊ እሳተ ገሞራ ክስተት ታየ። በኢትዮጵያ እሳተ ገሞራ ውስጥ እጅግ ብርቅ የሚባሉ ሰማያዊ ፍካት ያለው ክስተት እያታየ መሆኑ ነው የተዘገበው። ይህን ክስተት ከኢንዶኔዥያ ጃካቫ ግዛት ከህዋ ኤጀንሲ እሳተ ገሞራ ጋር ተመሳሳይነት እንዳለውም ተገልጿል። መጀመሪያ ላይ ላቫው ሰማያዊ ሆኖ በእሳተ ገሞራ የሚፈስ ቢመስልም ይህ ያልተለመደ ፍካት የሚመጣው በእሳተ ገሞራ ስንጥቆች የሚወጡ እንደሆነ ነው የተገለጸው። እጅግ ገራሚ ነገር ነው። እንዲህ አይነት በኢትዮጵያ ከዚህ ቀደም ታይቶ የማይታወቅ ነው። አሁን ግን ይህንን የመሰለ ጉዳይ ታይቷል ነው ያሉት። በተለይም ስንጥቆቹ የሚወጡበት የሚቀጣጠሉ የሰልፍ ጋዞች ቅርታ፣ የሰልፈር ጋዞች መሆኑን ተብራርቷል። እስከ 600 ዲግሪ ሴንቲግሬድ የሚደርስ ሙቀት ያላቸው እነዚህ ትኩስ ጋዞች በአየር ውስጥ ከሚገኘ ኦክሲጂን ጋር ሲገናኙ በሰዓት ተያይዘው ደማቅ ሰማያዊ ነበልባል እንደሚፈጥሩ ነው የተገለጸው። የሚታየው ትክክለኛ ላቫ እንደ አብዛኞቹ የእሳተ ገሞራ የተለመደ ቀይ ብርቱካናማና እንደዚሁም ሌሎች ቀለም ያለው እንደሆነ ነው የተገለጠው። ቢሆንም ግን የሚቀጣጠለው የሰልፈር ነበልባል የሚያብረቀርቅ ሰማያዊ ላቫ ምስልና የሚፈጥር ሲሆን ይህንንም በሌሊት ብቻ የሚታይ አስደናቂ ትዕይንት እንደሆነም ነው የተዘገበው። ከግንቦታ አንድ ጀምሮ ወይ ስራ ገበታ ይመለሳሉ ተባለ። ጽህፈት ቤቱ እንደገለጸው ዳኞቹ ላለፉት አስራ ሁለት ቀናት በስራ ማቆም አድማ የቆዩት የመቀሌ ዳኞች ስራ ለመጀመር መግባባት ላይ መደረሱ ነው የተነገረው። ዳኞቹ ያቀረቡት የደህንነት ስጋት ጥያቄ ጊዜ አስተዳደሩት ትኩረት ሰጥቶ እንደሚከታተለው በተደረሰ ስምምነት ምክንያት ነው ወደ ስራ ገበታቸው ለመመለስ ስምምነት ላይ የደረሱት። ችግሮቻችን አይተነዋል፣ ትረርተናል፣ መፍትሄ እንሰጣለን የተባሉት ዳኞቹ። በውይይቱ በዳኞቹ ላይ አንዣበበው የደህንነት ስጋት በጥልቅ ተዳሷል። ችግሩን ከስሩ በመረዳት ለመፍትሄው ትኩረት ተሰጥቶ ይሰራል ነው የተባለው። የደህንነት ስጋቱ በዘለቃዊነት ለመፍታት በአጭር ጊዜ የመፍትሄ አቅጣጫ ተቀምጧል። በተደረሰው መግባባት መሰረት የመቀሌ ሰባቱ ክፍለ ከተሞች ፍርድ ቤቶች ከነገ ጀምሮ ወደ ስራ መግባት እንደሚችሉ ነው የተገለጸው። በተደጋጋሚ ጊዜያቶች የሚነሱት የመብት ጥሰቶች መፍትሄ እንደሚሰጣቸው ነው የታወቀው። ከኢትዮጵያ ንግድ ባንክ ውስጥ አካውንት ተቀምጦ የነበረ ከሰባት ሚሊዮን ብር በላይ ተዘረፈ መባሉን ተከትሎ የኢትዮጵያ ንግድ ባንክ ስህተት ነው አለ። ሚዲያዎች ከተዘገበው በተቃራኒ ከባንኮቻችን ምንም የተዘረፈ ገንዘብ አለመኖሩን ሊያውቁት ይገባል። ይልቁንም ከፍተኛ ገንዘብ ለመስረፍ የተደረገ ሙከራ አክሽፈናል ሲል ነው ባንኩ የገለጸው። በተለይም በባንካችን ሙከራ በተደረገበት ደቂቃዎች ውስጥ በጠንካራ የውስጥ ቁጥጥር እና ስርዓታችን አጣርተን ወይም አጣሪ ኮሚቴው ግብት መፈጸሙንና ስለደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያውኑ እንዲከሽፍ መደረጉን ነው ባንኩ ያስረዳው። ተከታትለንና ተቆጣጥረነዋል። በእጃችን አለመረጠም። በተለይም ጉዳይ የሚመለከታቸው አካላቶች ክትትልና ቁጥጥር በማድረግ የአገሪቱ ገንዘብ ከመውጣቱ በፊት እርምጃ ወስዷል ሲል ነው ባንኩ የገለጠው። ሙከራው በጥቂት ያልተገባ ጥቅም ለማግኘት ባስቡ ተጠርጣሪዎች የተፈጸመ እንጂ የባንካችን ሲስተም ተላልፎ የተፈጸመ ጥቃት አለመሆኑ ሊታወቅ ይገባል ባል ብለዋል። ባንካችን ሙከራ የተደረገበት ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከልን በኋላ ጉዳዩ ለሚመለከተው የሕግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉ የምርመራ ስራ ተጠናክሮ እየተከናወነ እንደሚገኝ አሳውቋል። በማጠቃለያም ባንካችን እንደ ማንኛውም የፋይናንስ ተቋም በተለይም እንደ ግዙፍ የፋይናንስ ተቋምነቱ ያልተገባ ጥቅም ለማግኘት አስበውም የሚንቀሳቀሱ አካላት ኢላማ መሆኑ እሙን ቢሆንም እንዲህ አይነቱን ህገወጥ ተግባር ለመከላከል የሚያስችል ጠንካራ የቁጥጥርና ክትትል ስርዓት አለን ሲል ባንኩ አስረድቷል። ይሁን እንጂ ይህንን በተመለከተ በአንዳንድ ወገኖች ዘንድ ባንኩ እየሰጠ ያለው መረጃ የተሳሳተ ነው፣ አሁንም ጭምር በተለይም በሀገሪቱ ዘረፋ ጠንክሮ የቀጠለበት መሆኑ ነው የገለጹትም። በምንም ይሁን በምን በሀገሪቱ የተደረጉትን ዘረፋዎች በተመለከተ የኢትዮጵያ መንግስት የሚያደርጋቸው እንቅስቃሴዎች የደከሙ እንደሆኑ እና በተለይም በሀገሪቱ የሚዘረፋው አሁንም ጠንክሮ የቀጠለ መሆኑን ገልጠዋል። ከአንድ መቶ ሀምሳ ካሬ የከተማ መሬት ተጠይቀው በእስር የሚማቅቁ የዳውሮ ዞን የቀድሞ ወታደሮች ቁስላችን እንኳን ሳይደርቅ እስር ቤት እየማቀቅን ነው ተናገሩ። በሚያሳዝን ሁኔታ ብልጽግናን ማገልገል ከዚህ በላይ ውርደት አመጣም ነው ያሉት። በርካቶቹም በጠየቅነው መሰረት ለመንግስት ሰውነታችንን እስከ ማጣት አካላችን እስከ መጉደል እየደረሰብንን እኛን መንግስት መርዳት ሲገባው ይሁን እንጂ ጥያቄ በመጠየቃችን ምክንያት ነው ለንስርት ለእንግልትና ድብደባ ደርሶብናል ሲሉ ነው የጠየቁትም ይህ ስቃያችን እንዳይደርስብ መፍትሄ በፍጥነት ለራሳችን ጉዳዩ የሚመለከተው አካልም ሊያውቅልን ይገባል። በተለይም የኢትዮጵያ ሕዝብ ለኢትዮጵያ ስንል ህይወታችንን እያጣንበት አካላችን እየጎደለበትን ጉዳይ ዛሬ በዚህ ሁኔታ ትክክል አይደለም ብሎ እንደገና ለስር ሲዳረጉን ማስተዋል እጅግ አሳዛኝ ነው ሲሉ በተለይም በመንግስት በኩል እየተደረገባቸው ያለውን ጫና በተመለከተ የኢትዮጵያ ሕዝብ ይወቅልን ሲሉ መረጃውን አካፍለውናል። ኢትዮጵያ ያለባትን የውጭ እዳ 62.5 ቢሊዮን ዶላር ሳይሆን 31.6 ቢሊዮን ዶላር ነው ሲል ገንዘብ ሚኒስትር ተናገረ። ገንዘብ ሚኒስትር የኢትዮጵያ ባወጣው መግለጫ የኢትዮጵያ መንግስት ያለበት የውጭ ዕዳ 31.6 ቢሊዮን ዶላር ነው ሲል ነው የገለጠው። ሚኒስትሩ ይህንም መግለጫውን ለማውጣት የተገደደበት ባለፈው ሳምንት የኢትዮጵያ ኢኮኖሚክስ ማህበር ይፋ ያደረገው ሪፖርት ለማስተካከል በማሰብ እንደሆነ ተገልጿል። በተለይም ሚኒስትር መስሪያ ቤቱ የኢትዮጵያ መንግስት ብድር 62.5 ቢሊዮን ዶላር አይደለም የሚለውን የሀገርና የውጭ ዕዳ በሚል ላይ አይቶ መቅረብ እነበረበት ሲልም አክሎ ገልጿል። ይህ በእንዲህ እንዳለም ከጥቂት ወራት በፊት ይፋ የሆነው የአንድ ዓለም አቀፍ ሪፖርት ደግሞ የኢትዮጵያ መንግስት ዕዳ 567 ቢሊዮን ዶላር መሆኑን ይገልጻል። ይህ ሪፖርት የሀገሪቱ ያለባትን የውጭ ዕዳ በዝርዝርም ነው ያስቀመጠው። በዚህ መሰረት የአፍሪካ ልማት ባንክን ጨምሮ በተለያዩ አበዳሪ ተቋማት ያለባት ብድር 242 ቢሊዮን ዶላር መሆኑን ገልጿል። በሁለትዮሽ ስምምነት ያለበት ብድር ደግሞ 95 ቢሊዮን ዶላር መሆኑንም አስረድቷል። ይህ ብድር የሰጡት ሀገራትም ቡልጋሪያ፣ ካናዳ ቻይና፣ ቼክ፣ ፈረንሳይ፣ ጀርመን፣ ህንድ፣ ጣሊያን፣ ጃፓን፣ ደቡብ ኮሪያ፣ ኩዌት፣ ሊቢያ፣ ፖላንድ፣ ሩሲያ፣ ሳውዲ አረቢያ፣ ሰርቢያ፣ ቱርክና ዩናይትድ አረብ ኤሚሬቶች መሆናቸውን ገልጾ ምን ያህል ገንዘብ እንዳበደሩም ጭምር ጠቅሷል። በተደጋጋሚ ጊዜ የኢትዮጵያ መንግስት በገንዘብ ሚኒስትር በኩል የሚገዝቡትን ገንዘቦች በተመለከተ ለማስተባበል ቢሞክርም እዳው ግን እንዳለ ገልጸዋል። በርካቶቹም በተጨማሪም የሀገሪቱ በቻይና ዴንማርክ፣ ግብጽ፣ ፈረንሳይ፣ ህንድ፣ እስራኤል፣ ጣሊያን፣ ጃፓን፣ ሰርቢያ፣ ደቡብ አፍሪካ፣ ስዊድን፣ ስዊዘርላንድ፣ ዩናይትድ አረብ ሚኒት እንግሊዝ አሜሪካ የሚገኙ ግል አበዳሪዎችም የወሰደችው ብድር በዝርዝር አስቀምጦ ብዛቱ ከአስራ ሰባት ነጥብ ሦስት ቢሊዮን ዶላር በላይ መሆኑንም አክሎ አስረድቷል። መንግስት ያለበት ጫና ከፍተኛ ቢሆንም ዛሬም ለማስተባበል የሚደረገው ጥረት የማይሳካ እንደሆነም ተገልጧል። የጤና ጥበቃ ሚኒስትር በተለይም የሕክምና ባለሙያዎቹ ስራ በማቆማቸው ከፍተኛ ችግር ውስጥ መግባቱን አምኗል። ይሁን እንጂ የጤና ሚኒስትሩ በሚዲያ እየቀረበ ምንም የተስተጓጎለ ስራ የለም ቢባልም በደብዳቤው ግን ችግሮቹ እንዳሉ በእርግጠኝነት አብራርቶታል። በተደጋጋሚ ጊዜያት ሚኒስትሮቹ ጭምር ሳይወጡ የሚያደርጉት ማስተባበል ውጤት የሌለው ሐሰት እንደሆነም ተገልጿል። በተለይም የሕክምና ባለሙያዎቹ ያቀረቧቸው ጥያቄዎች መፍትሄ ለመስጠት መታገል እንጂ እንዲህ ያልተገባ ነገር ማድረጉ አደጋውን የከፋ ላደረገው ነው የተገለጸው። ባለፉት ቀናት ትምህርት እና ስልጠና በጣመረ መልኩ የሚሰጠውን የስፔሻሊስት ስልጠና እንዲሰለጥኑ የተመድበው ለባለም ባለሙያዎች በስራና በትምህርት ገበታቸው ያልተገኙ እንዳሉም ተገንዝበናል። እነዚህ በስራ ያልተገኙ ባለሙያዎች በተለያየ ደረጃ ላይ የሚገኙት አካሚዎች ኃላፊነት በጎደለው መልኩ ለከፋ አደጋ ስቃይና እንግልት እንዲዳረጉ በማድረጉ በመደበኛ የትምህርት ስራና ገበታ ላይ እንደሌሉ ማወቅ ችለናል ሲልም ነው የገለጸው ችግሮቹ የተባባሱበት የመንግስት አካል ቀስ በቀስ እውነቱን እያመነ እንደሚወጣ አውቀናል ብለዋል። ብዙዎቹም አብን ውግዘት ደረሰበት መግለጫም ወጣበት። በተለይም አብን ሕጋዊነትም ሆነ የሞራል ተቀባይነት የሌለው አሸንጉሊት ድርጅት ሆኗል ሲሉ ነው ውግዘቱን የሰጡበት በርካታ ፓርቲዎች መቀመጫቸውን በውጭ ያደረጉ ሰላሳ አራት ድርጅቶች ናቸው። የአማራ ብሔራዊ ንቅናቄ አብን ፓርቲ ከመንግስት ጎን ተሰልፏል ብለው የከሰሱ መቀመጫቸውን ከሀገር ውጭ ያደረጉት እነዚሁ ሰላሳ አራት ድርጅቶች አመራሮች አውግዘው መግለጫም አውጥተውበታል። አሁን የሚሰራውን ስራ እየተከታተልን ጉዳዩ ለሚመለከተው የህግ አካል እናቀርባለን ሲሉ ነው የገለጹት። ንጹሐኖች እየተጨፈጨፉ ከፍተኛ ጉዳት እየደረሰባቸው በአማራ ስብ ተወክ ያለው ብለው የተቀመጠው አካል ዛሬም ይሄ ሁሉ መከራና ስቃይ በሚደርስባት ሀገር ኢትዮጵያ ላይ እንደዚህ የማስተባበያ ነገር መስራት ያለመቻሉ በተጨማሪም ከብልጽግና ጎን ስር ተወሽቆ ህዝቡን ሲገደልና ሲያስገደል ሲያስገድል ማስተዋል የበዛበት የአብን ድርጅት የሚመለከታቸው ኃላፊዎች ለግ ለማቅረብ ስራዎች እየተሰሩ እንዳለም ነው በመግለጫው የተገለጸው። ከስራ ማቆም አድማው ተከትሎ ሲኒየር ሐኪሞችም ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማንን አስፈላጊውን አገልግሎት እያገኙ አለመሆኑን ተናገሩ። የደሞዝ ማስተካከያን ጨምሮ ሌሎች ጥያቄያችን ይመለስልን ሲሉ የጤና ባለሞቹ በሀገር አቀፍ ደረጃ እያደረጉ ያለውን የስራ ማቆም አድማ ሶስተኛ ሳምንቱን በያዘበት በአሁኑ ወቅት ነው። በተለያዩ የሀገሪቱ አካባቢዎች የሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውና ህሙማንም አስፈላጊውን አገልግሎት እያገኙ አለመሆናቸውን ያጋለጡት ስማቸው እንዳይጠቀስ የጠየቁ የጥቁር አንበሳ ስፔሻሊስት ሆስፒታል የሚሰሩ አንድ ሲኒየር ሀኪምም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውንና ይህንም የስራ ጫናውን እንዳበረታባቸው ለአዲስ ስታንዳርድ ገልጠውለታል። ህሙማን ብቻዬን ነው የማየው አንድ ዶክተር ብቻዬን ስለሆንኩ ቀድሞ ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ እያየሁ ነው ሲል ገልጠዋል። ዋቸሞ ዩኒቨርሲቲም ንግስት ኢሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልም ችግሩ እጅግ እየበዛ ነው ሲሉ ተናግረዋል። በተለይም አድማውን ተከትሎ ነው ክፍተቱን ለመሙላት በስራ ላይ ቢሆንም፣ ሁኔታው አስቸጋሪ መሆኑን ለአዲስ ስታንዳርድ የገለጹት በተደጋጋሚ ጊዜያቶች መንግስት የቀረበለትን ጥያቄ መፍትሄ መስጠት ሲገባው ዛሬም ጭምር እያንገላታ ህዝቡ ችግር ውስጥ እንዲወርቅ ዋናውና ተጠያቂው ነው ሲሉም ተናግረዋል። የውጭ ጉዳይ ሚኒስቴር ኢትዮጵያ ከጎረቤት ሀገራት ለሚሰነዝርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲል ሚኒስትር መስሪያ ቤቱ ገለጸ። ኢትዮጵያ በተለያዩ ጊዜያት ከጎረቤት ሀገራት ለሚሰነዝርባት ዘለፋዎች ምላሽ ለመስጠት ፍላጎት የላትም ሲል የውጭ ጉዳይ ሚኒስትሩ ያሳወቀ ሲሆን በወቅታዊ ዓለም አቀፍ ጉዳዮች ላይ ያተኮረ ሳምንታዊ መግለጫ በቃል አቀባ አምባሳደር ነቢያት ጌታቸው በኩል ነው ይህ የተገለጠው። ቃል አቀባው ኢትዮጵያ ከጎረቤት ሀገር ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራ ቃላቀባው ገልጸው ከሰሞኑ የኤርትራው ፕሬዚዳንት ኢሳያስ አፈወርቄ የኤርትራ ነፃነት ቀንን በማስመልከት ነው። ግንቦት 14 ባከበሩበት ወቅት ባደረጉት ንግግር ኢትዮጵያን በተመለከተ ሰፋ ያለ ንግግር አድርገዋል። ይህን ንግግራቸው በርካታ ኢትዮጵያውያንን ያስቆጣ ሲሆን የተለያዩ ሀሳቦችም እየተሰነዘሩበት ቆይተዋል ነው ያለው። ይህንም በተመለከተ ለእያንዳንዱ ዘለፋዎችና አስተያየቶች ምላሽ ለመስጠት ፈቃደኞች አይደለም ያለው የውጭ ጉዳይ ሚኒስትሩ። በተለይም የውጭ ጉዳይ ሚኒስትር በበኩል በቃል አቀባው በኩል እንደሰጠው ከሆነ ቃል አቀባው ኢትዮጵያ ለሚሰነዝሩባት ዘለፋዎች ምላሽ የመስጠት ፍላጎት የላትም በማለት ኢትዮጵያ የተረጋጋ አካሄድ የምትከተል ሀገር መሆኗን የገለጹት አምባሳደር ነቢያት በተለይም ጎረቤት ሀገራት መሪዎች ደረጃ ተገቢ ያልሆኑ ክሶችን፣ ዘለፋዎች ደርሶባትም ያውቃሉ ሲሉ ተናግረዋል። ኢትዮጵያ ግን እንደዚህ አለ እንካ ሰላምታ ውስጥ ሳትገባ ገባ በሰከነ ዲፕሎማሲ መንገድ ከጎረቤት ሀገር ጋር የምትቀጥል ነው ሲሉ ተናግረዋል። ከውጭ ጉዳይ ሚኒስትር ህጋዊ ፍቃድ አለኝ በማለት የቀድሞ የውጭ ጉዳይ ሚኒስትር ስም በመጠቀም ሐሰተኛ ማስረጃ በማሰራጨት ወደ ውጭ ልካለው የሚሉ ሐሰተኛ ግለሰቦች መኖራቸውንና ህዝብ ሊረዳ ይገባል ብለዋል። ይህ ሐሰተኛ ማስረጃ በተለያዩ ማህበራዊ ሚዲያዎችም ጭምር እየተገለጸ መሆኑን ነው አክለው የገለጹት። ይህ እኛን አይመለከተንም ሲሉም አሳውቀዋል። የውጭ ጉዳይ ሚኒስትር መስሪያ ቤቱ አሁን ወደ ውጭ ዜናዎች እናመራለን። ቴሌግራም በኤለን መስክ 300 ሚሊዮን ዶላር ድጋፍ ሊያገኝ ነው ተባለ። የቴሌግራም መስራች ፖል ድሮቭ ከኤለን መስክ ጋር በአርቲፊሻል ኢንቴሊጀንስ ዙሪያ ለመስራት መስማማታቸውን ሆነው የተናገረበት በዚህ የቴሌግራም ተጠቃሚዎች በገበያ ላይ ያለው ምርጡን የአርቲፊሻል ኢንቴሊጀንስ ቴክኖሎጂ መጠቀም ይጀምራሉ ሲል ገልጧል። በተለይም ግሮክ ከቢሊዮን በላይ ሊሆኑ ተጠቃሚዎቹን ለማድረስ ተስማምተናል ብለዋል ይፋዊ ስምምነታቸውን ገና መሆኑ ነው ያሳወቀው በተጨማሪም ይህንን እርዳታ እገዛ የምናደርግበት ጉዳይ በተጨማሪ ኤለን መስክ ከ ሦስት መቶ ሚሊዮን ዶላር የካሽ ድጋፍ ለቴሌግራም እንደሚኖር እና በቴሌግራም በኩልም ከሚሸጡ ኤክስኤአይ ደንበኞች ግማሽን ያህል ቴሌግራም ያገኛልም ሲሉ ተናግረዋል። ግሮክ የተሰኘው አርቲፊሻል ኢንቴሊጀንስ ከወራት በፊት በአለን መስክ የተለቀቀ ሲሆን ወደ ቴሌግራም ከመጣ በኋላ አሁን ላይ የቴሌግራም ፕሪሚየም እንደዚሁ ተጠቃሚዎች ብቻ አገልግሎት እያገኙ እንደሚገኝ ነው የተገለጸው። ዋና ከተማዋ ከፍተኛ ተቃውሞ ደረሰባት። ጉዳትም በከተፋዋ ተስተናግዷል ትሪፖሊ የትሪፖሊ በህዝባዊ ተቃውሞ ተዘግታለች። ሰልፈኞች ጠቅላይ ሚኒስትር አብዱላሂ አልደቢ ከስልጣን ይውረዱ የሚል ጥያቄ ነው በማቅረብ ላይ የሚገኙት። አሁን በቃቸው ስልጣናቸውን ለቀው ይውረዱ ሲሉ ተቃውሟቸውን እያቀረቡ ነው ያሉት። ከፍተኛ የከተማው ላይም ውድመት መድረሱ ታውቋል። በተደጋጋሚ ጊዜያቶች በከተማው ላይ እየደረገ ያለው ጫና የበዛበት እንቅስቃሴ አሁንም መቀጠሉ ነው የተገለጠው። ኤርትራ በኤርትራ በተለይም በተለያዩ አካባቢዎች የድንበር አካባቢዎች አዳዲስ ነገሮች መከሰታቸው እየተገለጸ ነው የሚገኘው። በዛላንበሳ መስመር የሚገኘው የኢትዮጵያና የኤርትራ ድንበር በትግራይ የተካሄደውን ጦርን ተከትሎ የድንበር አካባቢዎቹ የተቆጣጠሩ የኤርትራ ወታደሮች ባድግራት ወደ ዛላንበሳ በሚወስደው መንገድ ላይ አስቀምጠው የነበረው አንድ ኬላ ማንሳታቸውን የክልሉ ባለስልጣን ለቢቢሲ ገልጸውለታል። ድንበሮቹ ተነስተዋል አሁን ሲሉ በተለይም በዚህ በፊት ቅድም ውጥረት የነገሰበት አካባቢ ሰላም መሆኑ የተገለጸ ከሰሞኑ የኤርትራ ሰራዊት በትግራይ ክልል አካባቢ መጠበቁና ቁጥጥር እያደረገ እንዳለ የተገለጸ ቢሆንም ሁለቱ ሀገራት የሚያገናኙ የክልሉ አካባቢዎች ክፍት ስለመሆናቸው ሲነገርም ነበር። ቢቢሲ ያነጋገራቸው የድንበሩ አካባቢ ሀገሮችና ምንጮች ግን ኤርትራ ሰራዊት አሁን አካባቢውን ለቆ እንዳልወጣም ገልጠዋል። ነገር ግን በዛላምበሳ መስመር የሚገኘው አንድ የኤርትራ ሰራዊት ኬላ ግንቦት 10 2017 መነሳቱ ስማቸው እንዳይጠቀስ የጠየቁ የክልሉ ባለስልጣን ለቢቢሲ ገልጸውለታል። አዎ አሁን ተነስተዋል አንዳንድ ቦታዎችም ብለው አስረድተዋል። ፕሬዚዳንቱ እግድ ተጣለባቸው። የአሜሪካው ፕሬዚዳንት ነው እግዱ የተጣለባቸው ትራምፕ የአሜሪካ ፌደራል ንግድ ቤት የዶናልድ ትራምፕን በሀገራችን ላይ ከፍተኛ ታሪፍ የመጨመር እንቅስቃሴውን አግዶታል። መሰረቱን በማንተን ያደረገው ፍርድ ቤቱ ፕሬዚዳንት ትራምፕ ስልጣናቸውን ያለግባብ ተጠቅመዋል፣ የሀገሪቱን የንግድ ፖሊሲ በግል ፍላጎት ላይ ተመስርቶ በመዘዋወር የአሜሪካን ኢኮኖሚ ቀውስ ውስጥ ከተዋታል ሲል ነው ፍርድ ቤቱ እግዱን የጣለባቸው። በፕሬዚዳንቱ ውሳኔ ላይ በተጨማሪ በቻይና ካናዳ፣ ሜክሲኮ የጨመሩት የተናጠል ከፍተኛ ታክስ ጭማሪ ማገዱን ነው ፍርድ ቤቱ የገለጸው እንዲህ አይነት ችግሮች እየተባባሰው ሲመጡ ችግሩን የሚያባሰው በሀገሪቱ ላይ ነው ሲል ነው እግዱን ያስተላለፈባቸው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው ኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ የቀጥታ ዝግጅታችን እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት ነኝ። ጤና